አዲስ አበባ በርካታ ሃይማኖታዊና ሕዝባዊ የአደባባይ በዓላት በደማቅ ሁኔታ የሚከበርባት ከተማ ናት። በየጊዜው ልዩ ልዩ ዓለም አቀፍና አህጉራዊ ኩነቶች በመዲናችን ለበርካታ ጊዜያት ተካሄደው በስኬት ተጠናቀዋል። ለዚህ ደግሞ በቅርቡ የተካሄደው የአፍሪካ የመሪዎች ጉባኤ አንዱ ማሳያ ነው። እንደሚታወቀው የአደባባይ ዝግጅቶች ላይ ቁጥሩ በዛ ያለ ህዝብ ይታደማል። ኩነቶቹ ሁሌም በአማረ ሁኔታ በሰላም እንዲጠናቀቁ የጸጥታ አካላት ከተሳታፊው ማህበረሰብ ጋር ተቀናጅተው በጋራ ይሰራሉ። በእስልምና ሃይማኖት ተከታዮች ዘንድ በየዓመቱ በድምቀት ከሚከበሩ በዓላት መካከል ኢድ አልፈጠር ዋንኛው ነው። የዘንድሮ 1446ኛው የኢድ አልፈጠር በዓል በአገራችን በአማረ ሁኔታ ተከብሯል። ከበዓሉ ስነ ስርዓቶች መካከል የአደባባይ ሶላት መርሃ ግብር አንዱ ሲሆን በከተማችን በአዲስ አበባ ስታዲየም በርካታ ሕዝብ በተገኘበት በአማረ መልኩ መከበሩ ይታወሳል።

የአደባባይ ኩነቶች ሲካሄዱም ሆነ በሌሎች ጊዜያት ለአንድ አገር ሰላም በእጅጉ አስፈላጊ ነው። ሰላም ከሌለ መሰል ዝግጅቶች በዚህ መልኩ መካሄድ አይችሉም። ሰላም ከማንኛውም ነገር በላይ ለሰው ልጅ መሠረታዊና ቀዳሚ ጉዳይ ነው። ያለ ሰላም ምንም ነገር ማድረግ ፈጽሞ አይቻልም። በየትኛውም ሃይማኖት አስተምሮ ሰላም ትልቅ ስፍራ ይሰጠዋል። ሰላም ማለት፣ ከሰላም በላይ ምንም ነገር የለም። አላህ ራሱ እኛ ስንፈጥረ እንኳን ሰውነታችን በአጠቃላይ ሲስተሞች አሉን አስር ሰላስ። ለምሳሌ ስኬሌተን ሲስተም አለ፣ ሲርኩላቶሪ ሲስተም አለ፣ ብሬን ሲስተም አለ። ብዙ ሁሉም እነኛ ሰውነታችን አላህ ሲፈጥርን ሰላም አድርጎን የፈጠራቸው። አንዱን ከአንዱ ሲነካ ሊሰራ አይችልም፣ ሊሞት ይችላል፣ ሊታመም ይችላል። በዚህ አይነት መንገድ ካየ ወደ ሀገራችን በምትመጣበት ሰዓት ደግሞ ሰላም ነው ሁሉም ነገር ሰላም ነው። ሰላም ከሆነ ሁሉ ነገር ይበቃል። አገራችን በጣም ሰፊ ናት። ለምነች አየሯ ጥሩ ነው። ሁሉም የሚመኛት ነት ይህንን ጥላት የሚበዛበት ተብሎ ሰላማዊ ስለሆነ ይችሉ ከሰላም በላይ ምንም ነገር ልማትም ሰላም ነው። ለምሳሌ የምታየው መነጽር አድርጌ ነው። መነጽር ያረግኩት አይኔን የአይኔ ብሌን የሆነ ነገር እንዳይጎዳብኝ ነው። ኩላሊቴን ደግሞ ውሃ የምጠጣው ችግር እንዳይፈጠርብኝ ነው። ሰላም ከዚህ በተሻለ መልኩ ካልተጠበቀ በስተቀር ትላንትና የነበርንበት ህይወት እንደምናውቀው ምን ያክል ኢኮኖሚካሊ ወደ ኋላ እንደጎተተን ምን ያክል ችግር እንደፈጠርልብን ስንት ሰው ህይወት ማጣት ደረጃ ስለደረሰ እኔ ስለ ሰራም እያንዳንዱ ማህበረሰብ ከኑሮ ጋር ከሚያደርገው የኑሮ ትስስር ጋር አንድ ላይ አድርጎ ነው ማስኬድ ያለበት። ሰላም ከሌለ ምንም የለም። ሰላም ከሌለ የሰው ልጅ ወጥቶ አይገባም። ሰላም ከሌለ ምንም የለም። ሰላም ሲኖር ነው ወጥተህ መግባት የምትችለው፣ ሰርተህ መኖር የምትችለው በሀገርህ ላይ። ሰላም የሚገኘው ከአላህ ነው። ቀጥሎ ደግሞ ፈጣሪ አመልካለው እገዛለው፣ በእሱ መመሪያ ሄዳለው ያለ ሰው መመሪያው በሙሉ ምን ይላል? ከእናንተ መካከል በላጩ ሰው ለሰዎች ጥቅም የሰጠ ነው ይላል እና የጎዳ ደግሞ ሲሆን ተቃራኒ የሚሆነው። ሰላም ምን ጊዜም እምነት ለማድረግ አይደለም፣ ልማትም ለመስራት ፈጣሪ ጋር ለመድረስ አይደለም። በሰላም እንኳን ዳቦ በልቶ ለማድረግ ሰላማዊ ሆነ የሚያጠፋውን እጅን ይዘን ነው መሄድ ያለብን እንጂ ትንኮሳ፣ አገርን ማወክ፣ የሌለን አዋራ ማስነሳት ይህ እጅግ በጣም በእምነታችን የተወገዘ ስለሆነ ማንም ሰው መጥቀም ነው ያለበት እንጂ የሚጎዳ ከሆነ ማንንም መጉዳት እንደማይቻል ክልክል ነው በእምነታችንና ሰላም ለምሳሌ መራብን የምታውቀው ስትራብ ነው። የሰላምን ጥቅም ስታጣው ሰላም ስታጣ ነው። አለ ሰላም ምንም ነገር ማድረጋችሁም ምንም ነገር እኔ እዚህ ዛሬ መጥቼ ለመስገድ ና ኢድን በዚህ ልክ በሰላም ለማክበር ከቤት ስነሳ ሰላም መሆኑን አረጋግጬ ነው። ግን ችግር አልባል ግን አልመጣም። ስለዚህ እያንዳንዱ ሰላም ከቤት ነው የሚጀምረው። ከቤት ስነ ምግባር ከቤት ይጀምራል። እናትና አባት የሚያሳዩት ለሰላም ያላቸው ፍላጎት ለሀገር ልማት፣ ለሀገር ለውጥ ቤት ውስጥ ልጆች በዚህ ልክ ተኮትኩቶ ካደጉ ያ ባህሪን ውጭ የሚያሳዩት የሰላም መነሻው ከኅብረተሰቡ ጋር በመሆን ጠዋት ማታ በተሰራ ጠንካራ ስራ ዛሬ ላይ የከተማችንን ደህንነት ማረጋገጥ ተችሏል። የአዲስ አበባ ፖሊስ አመራርና አባላት የዘንድሮ ኢድ አልፈጥር በዓል በሰላም እንዲከበር ከሌሎች የጸጥታ አካላት ጋር በመቀናጀት ልዩ ልዩ ተግባራትን አከናውነዋል። ፖሊሶቻችን በምታደርጉት ነገርና በሚዲያዎቻችሁም ደግሞ ሰላም ላይ በምትሰሩት ስራ ብዙ ሰው አእምሮ ተስተካክሏል። ዛሬ ግን አይተ ከሆነ ሁሉም በሰላም ወደ ቤቱ እየሄደ ያለው እና እንዲያውም አሁን ፖሊሶቻችን ብዙ ጥበቃ አናይም። ለምን? ቴክኖሎጂው አድጓል፣ አዘምነውታል እና በዚህ ሁኔታ ላይ ደግሞ የቴክኖሎጂ ብቻም ሳይሆን ማህበረሰቡ ለሰላም ዘብ መቆም መቻል አለበት። መንገድ ላይ እንኳን ስትሄድ ሙዝ ልጣጭን አንስተ ዳር ካደረግ ሰዎች በሰላም እንዲሄዱ አድርገሃል ይላልና እነዚህ የጸጥታ አካላት ፖሊሶች፣ ሌት ተቀን በብርድ በዝናብ ደከመኝ ሰለቸኝ ሳይሉ ለሀገሪቷ ወታደር ሰራዊት፣ ትክክለኛ ፈጣሪ የሚፈልገው መንገድ ይሄንን ነው ባይገባን ነው እንጂ እያንዳንዳችን ወታደርና ሰራዊት ፖሊስ ነው መሆን ያለብን። ስለዚህ ፖሊስ የሚሰራው ስራ ትክክለኛ የእምነት ከእምነት የተቀዳ ጉዳይ ነው። ፖሊሶችን ከልብ የመነጨ አክብሮትና አበረክታለሁ። በየቦታው ጸጥታ፣ ሰላም አስከባሪዎች ሁሉ በየመንገዱ እየተጋገዙ በሰላም እዚህ ጋር መጥተናል። ከቤቴ እስካሁን እስከ ሰማጣ ድረስ በየቦታው ሁሉ የሚሄደው ሰው በሰላም መንገዱን ይዞ ስለ ስርዓት ይዞ ሄደል። ከእህል አረም እንደማይጠፋ ሁሉ ከሰውም አረም ሊኖር ስለሚችል ያንን ነገር እየተለየ እዚህ ጋር መጥተናል። ሰላማዊ የሆነ መንገድ ስለማወቅ በሰላማዊ መንገድ እያሳለፍ ነው ያለ ነው ማለት ነው። ስለ እኔ ያው ፖሊስ አገኝ ደስ ይለኛል። ምክንያቱም የሆነ ነገር እንኳን ሀፕን ቢደረግ ኮንትሮል የሚያደርግልኝ አካል አለ ብዬ ተስፋ በማዘጉ በምንቀሳቀሰው ያው እንዳልከው፣ ትልቁ ተስፋ በፈጣሪ በአላ ላይ ሆንና ካላ በታች ደግሞ ፖሊስ ስታይ ደግሞ ወንጀለኛን ኮንትሮል ስለሚያደርግ አንተም በዛ ንጹህ እስከሆንክ ድረስ ኮንፊደንስ ይሰማል። እና ፖሊስ በዛ ልክ ነው። ስለዚህ እኔ ፖሊስም ያው በማየው ደረጃ ከብሔርም ከሃይማኖትም ከየትኛው ማስተሳሰብ የጸዳ ነው ብዬ አምናለሁኝ፣ የጸጥታ አካሉ። እኔ በአጋጣሚ ሆኖ መኪና ተበላሽቶብኝ በሌላ መኪና የገባሁት ካርፓስ አለኝ። በስነ ስርዓት ነው እያስተናገዱን የገባ ነው። በጣም ትልቅ ምስጋና ይገባቸዋል ሁሉም በዚሁ በመደጋገፍ እና በመተባበር ፍተሻም ላይ ፍተሻውን በስነ ስርዓት ነው እያደረገው የነበሩት። ያለው መከባበር ያለው እንትን ሪስፔክት ደስ ይላል። እነዚህ በአደባባይ የሚዘጋጁ ኩነቶች ከዋና አላማቸው ባለፈ የሀገርና ህዝብ ገጽታን በመገንባት በኩል ያላቸው ሚና ከፍተኛ ነው። ለዚህ ደግሞ የጸጥታ አካላት የሚያከናውኑትን ተግባር በማገዝ በኩል የወጣቱ ሚና ከመቼውም ጊዜ በላይ ጎልቶ ይታያል። በተለይ የከተማችን አዲስ አበባ ወጣቶች በተለያየ ጊዜ በራሳቸው ተነሳሽነት መሰል በዓላት ሲከበሩ የሚችሉትን ሁሉ ሲያደርጉ ይስተዋላል። አብዛኛው የምታይ አሁን የምታይ አብዛኛው ቮሎንተርስ ነው። ፖዘቲቭ በሆነ እይታ የሚሰራ ነው። ኃላፊነቱም ተጠያቂነቱም በዛ ልክ ቅንነትን በተሞላበት መልኩ ነው የሚሰሩት። ወጣት ከመሆናቸውም አንገል ደግሞ ደስ የሚል ፓርት ደግሞ ለልዩነት ቦታ የሌላቸው ለአንድነት የሚሰሩ ለዚች ሀገር ለውጥ ለሰላም የሚንገበገቡ ለእድገት ለልማት ይህን ስታይ ባቸው ከእድሜያቸው እድሜያቸውና ንግግራቸው ስታዳምጠው በጣም ትገረማለህ። ከወጣቱ ጋር ተቀራርቦ የወጣቱንም አቅርቦ አፕሮች በአንድ በ በመቀራረብ መስራት ንሆናለሁ። ከላይ ያሉትን በማክበር ታች ያሉትን በመታዘዝ ሁላችንም የበኩላችንም ድርሻ ብንወጣ፣ ለዚች ሀገር ሰላም ብናስብ ወደፊት መሄድ እንችላለን። ጥሩ ስራ እየተሰራ ነው። ሀገራችን ላይ እንቅፋት ባንሆን ማኅበራዊ ሚዲያ በቀጥታም ሆነ በተዘዋዋሪ ከወጣቱ ጋር የሚገናኝ ጉዳይ ነው። አሁን ላይ ማህበራዊ ሚዲያን የሚጠቀም ሕዝብ ቁጥር ከጊዜ ወደ ጊዜ እየጨመረ ይገኛል። በርካቶች ሀገርና ሕዝብን ለሚጠቅም በጎ አላማ ያውሉታል። በዚህም የብዙዎች ሕይወት ሊቀየር ችሏል። በመልካም ደግሞ የሚሰራበትም በዚህም ላይ በተለይ አሁን ቲክቶክን ብትወስድ በእርግጠኝነት ነው የምነግር ከሶስት አራት መቶ ሚሊየን በላይ በሚባል ደረጃ ገንዘብ ለብዙ ሰዎች በዚህ ሶስት አራት አመት ውስጥ እየተሰባሰበ ብዙ ሰዎች ተስፋ ያጡ የኩላሊት በሽተኛ የሆኑትን በሰላም ድነው ውጭ ሀገር ድረስ አሳክሞ ያመጣሉ። አሁን ይሄ እንደዚህ አይነት ኢትዮጵያ ውስጥ ሕክምና የማያገኙ ነገሮችን ስታርታፕ ቢዝነሶች ላይ ብዙ ሰዎችን ተስፋ ደግሞ የሚሰጡ በዚህም ጎን ለጎን ትላልቅ ስራ የሚሰሩ የሶሻል ሚዲያ ተጠቃሚዎች አሉ። እንደዛም ግን ችግሩ ምንድን ነው? በጣም በነጭ ወረቀት ላይ ጥቁር ጠባሳ ብታስቀምጥ ምን ያክል ሊያደፈርሰው ሰው ይችላል ነው እና ያችን ጥቁር ግን እየመነመነች እየመነመነች እየሄደች ነው። በእርግጠኝነት ደግሞ ወደፊት እውነታውን በምንረዳበት ሰዓት የሀገራችንን ሁኔታ ሙስሊም ከክርስቲያኑ ጋር፣ አማራው ከኦሮሞው ጋር ተዋዶ እንደሚኖር ህዝብ ማህበረሰቡን ማወቅ ከተጀመረ ሰው ያን ነገር ኢግኖር ማድረግ ይጀምራልና ይህ እንዳለ ሆኖ ማህበራዊ ሚዲያን ለአሉታዊ ነገር የሚጠቀሙም አልጠፉም። ለአንድ አገር ሰላም ማጣት በዋናነት እንደ መንሴ የሚጠቀሰው የዜጎች የማኅበራዊ ሚዲያ አጠቃቀም ችግር እንደሆነ ይነገራል። እኩይ ዓላማን የያዙ ጥቂት አካላት የተሳሳተ የፈጠራ መረጃዎችን በማሰራጨት ሃይማኖትን ከሃይማኖት አሊያም ሕዝብን ከሕዝብ ለማጋጨት ጠዋት ማታ ሲሰሩ ይስተዋላል። ነገር ግን መሬት ላይ ያለው የህዝቡ የዘመናት አብሮ የመኖር እሴት ለዚህ ምቹ አይደለምና ደጋግሞ ቢሞክሩም ፈጽሞ ሊሳካላቸው አልቻለም። እንግዲህ ማኅበራዊ ሚዲያ ለሰላሙ መደፍረስ ትልቅ መጥፎ ነገር እየፈጠረ እንዳለ ሁላችንም እናውቃለን ግን ምንድን ነው እየሰማን ያለ ነው? ምንድን ነው እያደረግን ያለ ነው? የትኛውን ነው ፎሎ እያደረግን ያለ ነው? የትኛውን ሚዲያ ነው እየተከታተልን ያለ ነው የሚለው ነገር ትልቅ አስተዋጽኦ አለው። አሁን ሚዲያ ላይ ያለው ንግግርና እኔ እናንተ የምናወራው ነገር አንድ አይደለም በፍጹም። ሶሻል ሚዲያ ላይ የምታየው ነገር አዲስ፣ በዚህ ሰዓት እርግጠኛ ሁኜ ነው የምነግርህ፣ ዩቲዩብ ውስጥ ብትገባ አዲስ አበባ ከተማ ውስጥ እንደዚህ ረብሻ ተነስቶ እንደዚህ ሆኖ ተፈጥሮ የድሮውን ቪዲዮ እያመጡ ሁከት የሚፈጥሩ በጣም ብዙ ሰዎች አሉ። ይሄ ማለት ምንድን ነው? በእርግጠኝነት እነዚህ ሰዎች የኢትዮጵያን እድገት የሀገርን እድገት የሀገሪቷን ሰላም መሆኑ የማይፈልጉ ሰዎች ናቸውና ወደፊት ቀልብ ይገዛሉ ብዬ አስባለሁ። በዛም ቁጥር ግን ስለ ሰላም ደሞ ዘብ የሚቆሙ በጣም ብዙ ሚዲያዎች ተፈጥሯል። ሶሻል ሚዲያችንን ለሰላም መጠቀም፣ ለአንድነት መጠቀም፣ ለአብሮነት መጠቀም አለብን። ያልተፈጠረን ነገር እንደዚህ የሆነ በማለት በየቦታው ያልሆነ ነገር በማጋነን አንዱ አንዱ ከአንዱ ብሄር፣ ከብሄር ሃይማኖት፣ ከሃይማኖት እንዲጋጭ በማድረግ ከፍተኛ ስራ እየሰራ ያለው ሶሻል ሚዲያ ነው። ይህንን ሁሉም ወደ ራሱ ወደ ቀልቡ ተመልሶ በዚህ የሚገኝ ጥቅም ምንም እንተንም ደሳሰተው የምትጠቀመው አይደለም። ለአንተ የሚያተርፍልህ ነገር የለም። የሰው ልጅ ቢሞት የሰው ቢጎዳ እዳው በኋላ እጣው ይመስለናል እንጂ ለራሳችን ነው። የሚያራግቡት ያልሆነ ነገር ጥቁሩን ነጭ፣ ነጭን ጥቁር እያሉ ነው። ስለዚህ ይሄ መሆን ያለበት ምንድነው? በበላይነት መንግስት ይህንን ጉዳይ መከታተል አለበት። አንድ እነዚህም ደግሞ ክራይቴሪያ ሊበጅለት ይገባል። አንድ ጥፋት ሲፈጽም መቼም በቢሮ ደረጃ ላይ ታውቃ፣ አንድ ጥፋት የፈጸመው ሰው ማስጠንቀቂያ ይሰጠዋል። ቀጥሎ ወረቀት ነው ቀጥሎ እያለ እያለ ያድጋልና ችግር የሚፈጥሩ አካላትን ተከታትሎ ነክሶ በማውጣት ማህበረሰባችን፣ አገራችን ሰላሟን ጠብቃ እድገቷን እንድታስቀጥል በዚህ መንገድ ነው መሄድ አለብን። በዚህ በኩል የሃይማኖት ተቋማት ሚናም ቀላል የሚባል አይደለም። የሃገርን ሰላም በመጠበቅና ትውልዱን በማነጽ በኩል በቀዳሚነት የሚጠቀስ ድርሻ አላቸው። ይህ መልካም ተሞክሮ ወደፊትም ተጠናክሮ ሊቀጥል ይገባል የሃይማኖት አባቶችም የራሳቸውን ድርሻ ቢወጡ ሀላፊነታቸውም ይኸው ነው አንድ የሃይማኖት አስተማሪ በእኛ ግዴታው ነው ምን ይላል ነቢ ሰላ ሰለም ይላሉ ከእናንተ ከሰው ሁሉ በላጩ ቁርአንን ተምሮ ያስተማረ ነው ይላሉ ቁርአን ደግሞ ማለት የአላህ ቃል በስርአት ባለው መልኩ ሃይማኖቱ መልክተኛው ባስቀመጡት ቁርአኑ በሚያዘው መልኩ ይህንን አስተላልፈው ትውልዱን በዚህ ቢያንጹ በሃይማኖት በኩል በተቻለ መጠን በተቻለ መጠን መስበክ ነው። አእምሮ ነው የተበላሸ ስለዚ አእምሮውን ወደ ትክክለኛ መንገድ መመለስ ከፍተኛ ስራ ያስፈልገናል። ከምንም በላይ መሰራት አለበት ብዬ ማምኖ በሃይማኖት ተቋማት ላይ ነው። ሁሉም ተቋማት ልዩነትን አጥብበው የሁሉም የእምነት ተቋማት በልዩነት ላይ አጥብበው በአንድነት ላይ ቢሰሩ፣ በሰላም ቢሰሩ፣ ጄኔሬሽኑ በለውጥ እንዲያመጣ የስነ ምግባር ባለቤት ቢያደርጉት ውጭ ምንም ክፍተት አታይ ስለዚህ እምነት ተቋማት የሚፈጥሩት ክፍተት ውጭ ታገኛለህ መከባበር የሚለው ነገር በእምነት ተቋማት ላይ መታየት መቻላል ብዬ አምናለሁ የአዲስ አበባ ፖሊስ በከተማችን የተከበረው የዘንድሮ የኢዳል ፈጠር የሶላት መርሃ ግብር ፍጹም ሰላማዊ ሆኖ ሃይማኖታዊ ሥነ ሥርዓቱን በጠበቀ መልኩ በአማረና በደመቀ ሁኔታ እንዲከበር አስተዋጽኦ ላበረከቱ የከተማችን ነዋሪዎች፣ የሃይማኖት አባቶች፣ ወጣቶችና በየደረጃው ለሚገኙ የጸጥታ አካላት በሙሉ ከፍተኛ ምስጋናውን ያቀርባል።